ሰዎች ምን ይሉኛል ብላችሁ እየፈራችሁ ከሆነ አንድ ሚስጥር ላካፍላችሁ። አንድ ሚስጥር እንደኔ ሰዎች የሚፈራ ማንም ሰው አልነበረም እዚህ ዓለም ውስጥ። እኔ ቃል እገባላችኋለሁ። እንደኔ ሰዎችን የሚፈራ የሰዎች ዓይን የሚያሳፍረው ሰው አልነበረም እዚህ ዓለም ውስጥ። በዘጠና ቀን ውስጥ ኮንፊደንት መሆን ከፈለጋችሁ አንድ ሚስጥር ላካፍላችሁ። እናንተ ሰዎች በጣም ትፈራላችሁ። የምትፈሩበት ምክንያት ደግሞ አስተዳደጋችሁ የተበላሸ ስለሆነ ነው። የእናንተ ቤተሰቦች ፍቅር ሳይሆን ትዕዛዝ እየሰጡ ነው ያሳደጓችሁ። ለዛም ነው ወደ ውጭ ዓለም ስትወጡ ማለት ነው ሁሉም ሰው ልክ ቤተሰባችሁ እንደሆነ ትፈራላችሁ። ሁሉም ሰው እንዳይጠላችሁ ትፈልጋላችሁ። ለዛም ነው ሰው አስደሳች የሆናችሁ። ለዛም ነው ኖኖ ማለት የማትችሉት። ለዛም ነው ሰው የነገራችሁን ነገር ነኝ ብላችሁ የምታምኑት። እንደኔ ሰዎች የሚፈራ ማንም ሰው አልነበረም እዚህ ዓለም ውስጥ እኔ ቃል ገባላችኋለሁ። እንደኔ ሰዎችን የሚፈራ የሰዎች ዓይን የሚያሳፍረው ሰው አልነበረም እዚህ ዓለም ውስጥ። ኮንፊደንስ ዜሮ፣ በራስ መተማመን ዜሮ፣ ራስን መውደድ ዜሮ፣ ሰዎችን መፍራት መቶ የሰዎች አይነት የአይን ማፈር መቶ፣ ኤቭሪቲንግ መቶ። እኔ ራሴን እንድጠላ እንዳወዳድቅ ሆኜ ነው ያደግኩት። ልንገራችሁ፣ በቤተሰብ ሳይሆን በጓደኞችም በመምህሮችም። ብዙዎቻችሁ ማለት ነው ጥሩ ቤተሰብ አላችሁ፣ ግን ዞራችሁ ዞራችሁ አታመልጡም። መምህር አለ የሚሰዷችሁ፣ ደደብ እያለ ያሳደጋችሁ ወይም ደግሞ ጓደኞች አሉ እየተረቡ በምሮ አላችሁ እንድትደበቁ እያደረጓችሁ ማለት ነው። ወይም ደግሞ ቤተሰብ አላችሁ፣ የእናንተ ሰዳቢ ምናምን ተቆጣጣሪ ቤተሰብ አላችሁ። እነሱ እኮ ጥሩ ነገር እያደረጉ መስሏቸው ነው፣ ግን ምንም ጥሩ ነገር አላደረጉም። ሰዎች ምን ይሉኛል ብላችሁ እየፈራችሁ ከሆነ አንድ ሚስጥር ላካፍላችሁ። አንድ ሚስጥር፣ ስለ ሰዎች ማሰብ ካላቆማችሁ እድሜ ልካችሁ እስር ቤት ውስጥ ትኖራላችሁ እስር ቤት ውስጥ ትኖራላችሁ። ብዙዎቻችሁ ካጠገባችሁ ሰዎች አሉ፣ ጓደኞች፣ ቤተሰብ ብትሉ፣ ፍቅረኛ ሊሆን ይችላል ሁሉ ተማሪ ስ እነዚህ ሰዎች እንዳይስቁባችሁ መቆጣጠር ትፈልጋላችሁ። እንዲያከብሯችሁ እንዲያፈቅራችሁ ነው የምትፈልጉት። ችግሩ ደግሞ እዚህ ላይ ነው ያለው፣ መጠበቁ ላይ ነው ያለው። ፍቅር ትጠብቃላችሁ፣ አድናቆት ትጠብቃላችሁ፣ ጭብጨባ ትጠብቃላችሁ። በዛው ተቃራኒ ደግሞ የእነሱ ሳቅ ያስፈራችኋል፣ የእነሱ ተረባ ያስፈራችኋል። እንዳያንቋሻችሁ ትፈራላችሁ። ለዛም ነው ራሳችሁ መሆን የማትችሉት። ለዛም ነው ሁሌም ማስመሰል፣ መዋሸት የለመዳችሁት ብዙዎቻችሁ ማለት ነው። ጥቁር ጸጉር እያላችሁ ቀይ ጸጉር አለኝ ብላችሁ ታስባላችሁ። ምክንያቱም ሰዎች እንዳለ ቀይ ጸጉር እንዳላችሁ ስለነግሯችሁ ማለት ነው። ራሳችሁ የማታውቁ ከሆነ ሰው ለማስደሰት የምትጥሩ ከሆናችሁ ሁሌም ማለት ነው ምንም ኮንፊደንስ የሚባል ነገር አይኖራችሁም። እንገራችሁ እኔ ደግሞ አስተዳደጌ ማለት ነው ለየት ያልኩኝ ልጅ ነበርኩኝ። ከዛ ሁሌም አይን ውስጥ ገባን ነበር። ትምህርት ቤት ውስጥ አይን ውስጥ ገባን ነበር፣ በጓደኞች ብትሉ በተማሪዎች ብትሉ ኤቭሪቲንግ። እያለቀስኩኝ ነው ያደግኩት ራሴን እየጠላሁኝ ራሴን እያወዳደኩኝ ማለት ነው። አሁን ግን ደርሼ ማለት ነው ራሴን መንገዴን ጠረኩት፣ መንገዴን ማለት ነው ሰራሁት። አዶናይ እንዴት አድርጎ ኮንፊደንስ ይሆናል? አዶናይ እንዴት አድርጎ ራሱን ይወዳል? አዶናይ እንዴት አድርጎ ሰዎችን ለማስደሰት አቁሞ ራሱን ማስደሰት ይጀምራል? አዶናይ ከራሱ ጋር ሰላም ውስጥ ሆኖ ከዚች ዓለም ላይ ግን ማለት ነው ውጊያ መፈጠር ካለበትን ወደ ውጊያ ይገባል። ሁሉም ሰው እሱን ሲያወዳድቅ፣ ራሱን ግን ከፍ ከፍ ያደርጋል። ይህ አዶናይ ደግሞ ራሴን ሰርቼዋለሁ። ኮንፊደንስ ማለት መጎረር ብቻ አይደለም። ኮንፊደንስ ማለት ሰዎች ይስቁብኛል፣ ይተርቡኛል ብለክ ሳትፈራ እራስክን መሆን ነው። ሰዎችን ለማስደሰት መሞከር ማቆም ነው። ራስህን መጀመሪያ ማስደሰት ነው። ራስህን መጀመሪያ ማፍቀርና መቀበል ነው አለው። ለዛም ነው ራሴን ማሳነስ አቁሜ ራሴን ከፍ አደርጋለሁ። መናገር እጀምራለሁ። ዝም አልልም፣ እናገራለሁ። ድምጤን ተጠቅሜ ራሴን እሆናለሁ። እጨፍራለሁ። ምንም ነገር አደርጋለሁ። ምንም የሚያገባው ሰው ደግሞ ማንም የለም። ጣልቃ ቢገቡ እኔን ተመልካች ቢሆኑ እዛው ጊዜ ካላቸው እኔን ይመልከቱኝ። አለበለዚያ ግን እኔ መቆጣጠር የሚፈልጉ ሰዎች ሞር ነቨር ለማንም ሰው ብዬ ብርሃን ዝቅ አላረገውም ለማንም ሰው፣ ማንም ሰው ለማስደሰት ብዬ ማለት ነው። አዶናይን አልከዳውም። እድሜ ልክ ራሴን ከድቸዋለሁ። አሁን ግን ጊዜው የኔ ነው። የማሸንፍበት፣ የምበራበት፣ የምከበርበት በራሴ ማለት ነው። በራሴ ነው የምከበረው በማንም ሰው አይደለም። ልንገራቸው፣ እነሱ ሰዎች አድናቆት እንዲሰጧቸው፣ ፍቅር እንዲሰጧቸው አጠብቁ። ምንም አያደረግላቸው። የራሳቸው ህይወት ግን መኖር ጀምሩ። መጠበቅ ስታቆሙ መደሰት ትጀምራላችሁ። መጠበቅ ስታቆሙ ነፃ መሆን ትጀምራላችሁ። ነፃ መሆን ስትጀምሩ ደግሞ እሱ ነው ኮንፊደንስ ማለት። ኮንፊደንስ ማለት ከሰዎች ነገር መጠበቅ ማቆም ነው። ከሰዎች ፍቅር መጠበቅ አድናቆት መጠበቅ ማቆም ነው። ኮንፊደንስ ማለት የምከበርበት፣ የምባረክበት፣ የምፈቀርበት በማንም ሰው አይደለም በራሴ ነው የምፈቀረው በራሴ ነው የምፈቀረው። የእናንተ ፍቅር፣ የእናንተ ጥላቻ አልፈልግም። አይ ዶንት ኖ ጭብጨባ አልፈልግ ቡ አልፈልግ፣ ምንም አልፈልግ። አይ ዶንት ኬር። ከእናንተ ፍቅር ከጠበቅኩኝ ጥላቻ እፈራለሁ ማለት ነው። ስለዚህ ፍቅር አልጠብቅ፣ ጥላቻ አጠብቅ። አም ጉድ አይ ሃቭ ኤቭሪቲንግ ዳት አይ ኒድ ሂር። አዶናይ እንወደዋለን አዶናይ እናከብረዋለን አዶናይ እንቀበለዋለን። አዶናይ እንደፈለገው ይሆናል። አዶናይ ራሱን ያውቃል። ራሱን ያውቃል ምንም ብትሉት ማለት ነው። በምን ተአምር አይሰማም። እድሜልኩ እየሰማ ነበር፣ አሁን ግን አቁሟል። ራሱን ነው የሚሰማው። እቺ ውስጡ ላይ ሆና የምትናገር ድምጽ ማለት ነው። እሷን ይሰማታል። እሷነች መንገዱ፣ እሷነች የምትመራው። ሁላችንም ራሳችን መስማት አንችልም፣ ምክንያቱም መስመር ላይ ነን። የባህል መስመር፣ የስነ ስርዓት መስመር። ስነ ስርዓት፣ አንቺ ዝም በይ፣ አንተ እንደዚህ እናትል፣ እናታለቅስ፣ አንተ ኖ ኖ። ፋክታ አም አውት። ብዙ ሰዎች ከፈጣሪ ቀጥሎ በሰው ያምናሉ። የሆነ ሰው መጥቶ ህይወቴን ይቀይረዋል፣ ያስተካክለዋል፣ እድል ይሰጠኛል፣ ብድር ይሰጠኛል፣ የሆነ ነገር ያመቻችልኛል ይላል። ከፈጣሪ ቀጥሎ በሰው ሳይሆን በራስ ነው ማመን ያለ